ሰላም እንደምን ሰላም እንደምን አላችሁ የማህተብ ሚዲያ ቤተሰቦቻችን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዱት እግዚአብሔር ይስጥልን አሜን ብለው ኮሜንት ያድርጉ። ይህ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም።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 በእግዚአብሔር ስም የሚመጣ ብሩክ ነው። በመዝሙር 117 ምዕራፍ 25 ቁጥር 26 የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም አእሩግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸው የሚታወስበት በዓል ነው። በዓሉም ሆሳዕና የሚለው ስያሜ የሚያገኘው በዕለቱ ከተዘመረው መዝሙር ነው። በሌላ አነጋገር ይህ ዕለት የጸብርት እሁድ ወይም ፓልም ሰንደይ ይባላል። ታሪካዊ አመጣጡም የመልካም ምኞትና የድል አደራጊነት መገለጫ ሆኖ ከደገኛ አባቶቻችን ይስሐቅ ልደት ጋር ተያይዞ የመጣ ነው። ይኸውም ሳራ የወላድነት ዕድሜዋን ጨርሳ ልማደ አንስት ከተቋረጠባት በኋላ ሁሉን ቻይ የሆነ አምላክ ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ የጎበኟዋትን አምላክ አመስግነዋል። እስራኤል ካስከፊው የግብፃውያን አገዛዝ ተላቀው ባህረ ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ድርብ ደስታ በገለጹ ጊዜ እንዲሁ ዮዲት የተባለች ንግሥተ እስራኤል ሆሎፎሮስ የተባለ አላዊ ንጉስን ድል ባደረገች ጊዜ ቤተ እስራኤልን እንደ ሰንደቅ ዓላማ የዘንባባ ዝንጣፊ በመያዝ አደባባይ ወጣው የተሰማቸውን ደስታ ገልጸዋል። በዘመነ ሐዲስም መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዳቢሎስ ቁራኛነት ከሲኦል ባርነት ነጻ ለማውጣት ወደ ዙፋነ መስቀሉ ሉቃስ 22 ምዕራፍ 18 በተጓዘ ጊዜ ህፃናትና አሮግ ነጻ የወጡበት ቀን መድረሱን እነርሱ ሳያውቁ እግዚአብሔር ባወቀ ዘንባባ በመያዝ ዘምረውለታል። እስራኤል ዘንባባ በመያዝ እንዳመሰገኑትም እኛም እስራኤል ዘነፍስ ዕለቱን ዘንባባ በግንባራችን በማሰር በዓሉን በየአመቱ እያስታወሰ እናከብራለን። በዚህ ዕለት ዘንባባ እየተባረከ ለህዝቡ ይታደላል። ህፃናት እና አሩግም ለዳዊት ልጅ መድኃኒት መባል ይገባዋል እያሉም ዘምረዋል። ይህ ሁሉ በአንድ ወገን የነበረ የአቀባበል ስርዓት ሲሆን፣ በሌላ በኩል የነበረው አቀባበል ደግሞ እጅግ የሚያሳዝን ነበር። ሥርዓተ ኦሪትን ትንቢተ ነቢያትን በሚገባ እንከተላለን ይሉ የነበሩት ጸሐፍት ፈሪሳውያን፣ መምህር ሆይ ደቀ መዝሙርህን ገስጻቸው አሉት። ጌታችንም መልሶ እነዚህ ዝም ቢሉ ድንጋዮች ይጮኋሉ ሲል መልሶላቸዋል። ቅናት አቅላቸውን ያሳታቸው ፈሪሳውያንም የዋህ የሆነውን ሕዝብ ምስጋና ወደ ጥላቻ እንዲለውጥ አድርገዋል። ከሁሉም የሚያሳዝነው በዕለተ ሆሳዕና እሁድ ዘንባባ ይዘው የዘመሩለትን ጌታ ዓርብ ይሰቀል ዘንድ ይገባዋል ብለዋል። መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚያም በነቢዩ ዘካርያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። እነሆ ንጉሥሽ ጻድቅና ዳኝ ነው ትሑትም ሆኖ በአህያይቱ ግልገልም በውርንጫይቱ ላይ ተቀምጦ ወዳንቺ ይመጣል። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9፣ የዮሐንስ ወንጌል ምዕራፍ 21 ቁጥር 4፣ የማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 10 እንዲሁም የሉቃስ ወንጌል ምዕራፍ 19 ቁጥር 28 እስከ 40 በተጨማሪም የዮሐንስ ወንጌል ምዕራፍ 12 ቁጥር 15 ላይ በሚገባ ተዘርዝሯል። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉስ መሆኑን ያመለክታል። እስራኤል ዘመነ ምረት ሲሆንላቸው አባቶቻቸው በአህያ ጀርባ ተቀምጠው ይታዩ ነበር። ጌታም እውነተኛ የሕሊና ሰላም ይዤላችሁ መጣሁ ሲለን በአህያ ጀርባ ወደ ቤተ መቅደስ ሕይወታችን ተጉዟል። መላእክት በዕለተ ልደቱ በሰማይ ለእግዚአብሔር ምስጋና ይገባዋል፣ በምድርም ሰላም ለሰው ይሁን የሉቃስ ወንጌል ምዕራፍ 2 ቁጥር 13 እያሉ የዘመሩለትን የሰላም ባለቤት ነው። በመዋለ ትምህርቱም ሰላሜን እሰጣችኋለሁ በማለት በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ብሎ እንዳስተማረን ያን ሰላም የሚሰጥበት ዕለት መቅረቡን ለማመልከት ነው። በሌላ በኩልም በአህያ ጀርባ መቀመጡ ህቡ ምስጢር አለው። በአህያ ጀርባ የተቀመጠ ሰው ሌላው አሳዱ አይዝም፣ እርሱም ሩጦ አያመልጥም። በዚህም ጌታችን በእምነት ለሚፈልጉት የሚገኝ የሚቀርብ ሲሆን በእምነት ለማይፈልጉት ግን የማይገኝ መሆኑን አስተምረዋል። ስለዚህም የእግዚአብሔር ቤተሰቦች ፀሐይ ዕድሜያችን ሳትጠልቅ በእምነት እንፈልገው። የአህያን ጀርባ ያልናቀ ጌታችን ትሑት ስብዕናና የተሰበረ ልቡና ወዳለው ሰው ዘወትር ይጓዛል። የተወደደውንና የተሰበረውን ልብ አይንቅም። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2፣ መዝሙረ ዳዊት ምዕራፍ 50 ቁጥር 17 የታሰሩት መፈታት ሊሰብክ ሰው የሆነ ጌታችን ከማሰሪያዋ በተፈታ ጫያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ህይወት ዛሬ ያድራል፣ የህሊና ሰላምን ይሰጣል። ስለዚህም ንስሐ ገብተን ጌታችን ሆሳዕና በአርያም እያልን ልናመሰግነው ይገባል። ምንጭ ሐመር ዘ ኦርቶዶክስ ተዋሕዶ መጋቢት 1996 ዓ ም ወስባ ሰላም እንደምን አላችሁ? የማህተብ ሚዲያ ቤተሰቦቻችን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑም። ከወደዱት እግዚአብሔር ይስጥልን አሜን ብለው ኮሜንት ያድርጉ። ይህ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም